አርብ ዕለት ማታ እሷ ተኝታ እሷ ተኝታ እኔ እዚህ ጋ ቁጭ ብዬ። ልክ ነህ ፖሊስ ጣቢያ አለመሄዴ። ልክ ነህ ፖሊስ ጣቢያ ሄጄ ተደፈሬ ያለው አለማለቴ። ልክ ነህ፣ ልክ ነህ፣ ልክ ነህ። ግን ምን ብዬ ነው የማወራው? ምን ብዬ ነው የምናገረው? ለማንስ ነው የምናገረው? ለልጄ ብቻ ነው የነገርኩት። እኔ ልጄ ነው ምስክር የሚሆነው ልጄ ነው ምስክር የሚሆነው። ይሄንን ነገር ሌሎችም ሰዎች ያውቃሉ፣ ጓደኞች ያውቃሉ። ቅርብ ብዬ የምላችሁ እውነት ህልም ነው ህልም ነው። የልጄ ባል ልጄ ነብሰ ጡር ሆና ልጄ አልጋ ላይ አርግዛ ተኝታ፣ አንተ እዚህ ላይ ሱሬህን ከፍተ ምን እንዳሳየኝ እኔ ያንተን ገበናህን ማውጣት ፈልጋለም። ይሄ ለልጅ ይቀመጥል፣ ለወለድከው ልጅ፣ ላሳደጉ ቤተሰቦች፣ ለነዛ ለጫዋቹ ይቀመጥል። አማራነህ ትግሬ ነህ፣ ኦሮሞ ነህ? አይደለም፣ የዘር ጉዳይ አይደለም። የራሴው ደም ነው። ግን ያደረከውን ነገር ይወራል፣ ሀገር ይስማል። ዶሮ እየሰራሁኝ አርብ ቀን ያደረከውን አንድ። ከዛ በኋላ ወጣሁ። በቃ በቃ፣ ጓደኞቼ ጋር የት ነው የምትሄጂው ስትለኝ፣ ሰው ዶሮ እየሰራ ጥሩ ይወጣል መጣው ነው ያልኳት። ጓደኞቼ ጋር ነው የሄድኩት። ልጅ ጋር ነው የደወልኩት አሁን አልችልም። ጠዋት እናውራ ላይ ኖ፣ አሁን ነው ማውራት ያለብን። ኖ፣ አሁን አልችልም። የሆን ነገር ተፈጥሯል። እኩት ምንድን ነው የተፈጠረው? እንደዚህ እንደዚህ፣ የገዛ ልጅ ምን እንዳለልን ነገራችሁ። ተሳስተሻል። ሌላ ነገር ሲነካካይተሽ ይሆናል እንጂ ተሳስተሻል። ጂጂ ስለይ ተሳስቻለሁ። እውነት ተሳስቻለሁ፣ ተሳስቻለሁ። ጂጂ ተሳስተሻል። እውነት ትግል ተመልሽልም ጣደግም ይለያል። ህልም ታውቃላችሁ፣ እንደ እናት ህን ይህንን ያፈንኩልሽ ሳምሬ ሳምሬ ይህንን ያፈንኩልሽ ይህን ነው ዝም ያልኩትኝ። ድሪያን የሆነ ሽት ነገር ለብሻለው ራሴንም አየው አንችንም አየሁ። ምን ተልኮብኝን የመጣውታለ ምን ወደ ውስጥን የገባ? ምን ሰይጣን ነው ቤታችን ውስጥ የገባው? ምንድን ነው ምን እየተደረገ ነው ያለው? ምን እየተሰራ ነው ያለው? ኦኬ፣ እሱ ብቻ አይደለም፣ እሱ ብቻ አይደለም፣ እሱ ብቻ አይደለም። ሌላውን እናውጣው እን ኔክስቱን ላውጣው። ተከታዩን ላውጣው ተከታዩን ላውጣው። ለፊሎና ለአዳም ይቀመጥላቸው። አባታችሁ አያታችሁ ላይ ያደረገው ይሄንን ነው። መሄድ ካለብኝ መንግስት ጋር መቅሰስ ካለብኝ እኔ ነኝ የምሄደው። መሄድ ካለብኝ እኔ ነኝ የሚሄደው። ፓርቲቱን እናጣው እንዴ፣ ፓርቲቱን እናጣው። ታውኩኝ። ምንድነው ያልኳትኝ? ሄድኩኝ ወጣው ጠዋት መጣ። ጓደኛዬ ባር አለው እዛ ሄድኩኝ። ለጓደኛዬ ነገርኩት። ነግራቻለሁ ልጄ እኔ ጋር ትወልዳለች ማለት ነው ለጓደኛዬ እስታስ ኖርማል አልኩትኝ። የልጅ ጓደኛ እንደዚህ እንደዚህ ሲያሳይ ኖርማል ነው ታስንሽ። ኖርማል ኖርማል፣ አይደለም እኔ ሴተኛ አዳሪ ነኝ ምን ወይንስ ምን አይቶ ነው? ምን ሆኖ ነው? ምን ጠጥቶ ነው? እንግዲህ ከኛ ጋር ነው የዋልከው፣ አይደለም? የሆነ ቦታ ወጣ ውለን የመጣኸው፣ አይደለም? የሆነ ቦታ ውለን የመጣኸው። ብቻ ልብሴንም አየሁት። ሽንኩርትን የከተፍኩት፣ ሽንኩርትን የላጥኩት፣ ዶሮን የሰራሁት፣ ግን ወዲያውኑ በጠዋት ተነስታን ሄደችው፣ አንጠልጥላው ተነስታን ሄደችው። ዶሮውን አሰርኩላችሁ። ምክንያቱም እኔ ኦሬዲ ተቀየር እኔ ኦልሬዲ ግራ ገብቶኛል። ግራ ገባኝ። ግን ያልኳት ምንድን ነው ያልኳት ምንድን ነው ያጨስ ነበር ያልኳት ምንድን ነው ቤትሽ አልመጣም። መተሽ እዚህ ላረስሽ፣ እዚህ ታረሽ፣ ቤትሽ ግን አልመጣም። ማን መምጣት አለበት? እሱ ኖ ሴት ልጅ ስትታረስ አይሆን እሱን ትቼው አልመጣም ስትል እኔ ግን እዛ አልመጣም አሳሰረላት ምግቡ ታሰረ፣ ሁሉ ነገር ተሰራ። ሄደች ቀረች፣ ቀረች፣ ቀረች፣ ቀረች። ሐኪም ቤትም ያንን ሁላ ነገር ስታደርጉ እኔ ለልጄ ነገር ነው፣ እኔ ልጅ አለሁ። ምን ላውራ? ምንስ ልበል? ምንስ ልናገር? ምን ልሁን? ለማንስ ላውራ? ለናቴ በሙሉ አወራውላት፣ ለናቴ አወራውላት ለእህቴ አወራሁላት። ለሁለት ሴቶች ጓደኞች ኢቭን ኲን ሊያ ነገርኳትኝ። ከባሏ ጋር በጣም ስለምግባባ የነበረው ኲን ያሉላ ሚስት ነገርኳት። ድንግጥ ነው ያሉት። ምንድን ነው ይሄ? መጀመሪያውን ፓርትቱ ገና አወራልሀለሁ። ፓርት ስ እኔ ላይቻለ ሌሎች ሴት ላይ ያደረግኸው ከማንጋ እንደነበርክ፣ ከማንጋ እንደተኛ፣ ከማንጋ እንደወጣ ከእንደገና ልጄን እዛ ወስዳችሁ እንዴት እንዴት እንዳደረጋችኋት፣ ራሷ ሲገባት ሲገባት መለየት ክፍልክ፣ በእኔ አታርገው። ሚስጥሩ መውጣት ካለበት ግን ይወጣል። እግርን እንደዚህ አድርገህ የምታወራ ከሆነ እኔ ግን ላይክ እያርጋችሁ እኔ ግን ለልጅ ልጆቼ ለዚህ ለጠላቴ ያ ለዚህ በጥሩም ይወደኛል በጥሩም ማያየኛል። እንዴት ብዬ ነው ቪዲዮ መቀርጸው እንዴት ነው ቪዲዮ የምቀርጽው እኔ እኮ በዶሮ እየተጨማለኩ እኮ ነው በወጥ እየተጨማለኩ እኮ ነው እሱ እኮ እዚህ ጋር ሶፋ ጋር ቁጭ ብሎ እኮ ነው እንዴት አንቺ በዛ ሰዓት አስበሽዋ አስበሽዋ ሞባይልሽን እንትን ስትይ እሷ ተኝታለች አረብሻትም ብዬ ጉድ ሳይሰማ መስከረም አይጠባም ይባላል አራኢትዮጵያ ውስጥ እንደዚህ አይነት እጉዳ አለ። እኔ አበርኩ እኔ አበርኩ ባኔ አያደርግም፣ በጭራሽ አያደርግም። በጣም በጣም ወራዳ ሰው ነሽ። በጣም ልጁ በትግስት ያለው ስንስርአት ያለው እንደ ልጆችሽ ግን በምን አይነት እውነት ሌላ እናት ለልጆቹ እንግዲህ ሌላ እናት አለች ብዬ ነው ማምነው። ልጅሽን፣ በቃ በህይወቷ እንድትኖር አልፈለግሽም። አንቺ የልጅሽ ሞት ነው የምትፈልጊው፣ በቃ የልጅሽ ሞት ነው የምትፈልጊው። እግዚአብሔርም አሳፋሪ ነች ጂጂ፣ አሳፋሪ ናት ብያለሁኝ እኔ። የልጅሽ በህይወት እኔ ልጅ እስቲ ራሱ አታብርም እንዴ? የነንኩ የልጅ እናት ነኝ፣ ግን ምን አይነት ጉድ ነው? ልጅ ልጅ የሚያክል በህይወት እንድትኖር አትፈልግ ነች ሴት የልጅቷ ሞት ነው የምትፈልገው።